እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የልብ ጤናን ሊጎዱ የሚችሉ አስራ ሁለት የተለመዱ ነገር ግን ብዙ ጊዜ ችላ የሚባሉ የምታደርጓቸው መጥፎ ልማዶችን እንዲሁም ደግሞ የልብና የደም ስር ጤናን ለማሻሻል የሚረዱ ጥቂት ምክሮችን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 ወደ ሰውነት ክፍሎች ያደርሳል። ንጥረ ምግቦችን ወደ ቲሺዎች ያቀርባል። የካርቦን ዳይኦክሳይድንና ቆሻሻ ምርቶችን ያስወግዳል። የደም ግፊትን ይቆጣጠራል። የሰውነት ሙቀትንም ይቆጣጠራል። የሰውነትን በሽታ የመከላከል ስርዓት ዝውውርን ይደግፋል። ሆርሞኖችን በደም ዝውውር በኩል ያደርሳል። በደም ፍሰት አማካኝነት የፒኤች ሚዛንን ይጠብቃል። በ ፌር ቪዥን አማካኝነት የኩላሊት ተግባርን ይደግፋል። በኦክስጅን አቅርቦት አማካኝነት የሴሉላር ሜታቦሊዝምን ያንቀሳቀሳል። በደም ዝውውር አማካኝነት ደም እንዳይከማች ይከላከላል። በፈሳሽ ሚዛን ውስጥ ሚና ይጫወታል። በማያቋርጥ የኦክስጅን አቅርቦት አማካኝነት የአንጎልን ተግባር ይደግፋል። የደም መርጋት ምክንያቶችን በማጓጓዝ ፈውስን ያግዛልና ቀጣይነት ባለው የደም ዝውውር አማካኝነት ሆሞስታሲስን ይጠብቃል። ታዲያ ልባችን በትክክል የማይሰራ ከሆነ እንደ ድካም፣ የትንፋሽ ማጠር፣ በእግሮች ወይም ደግሞ በቁርጭምጭሚት ላይ እብጠት፣ መደበኛ ያልሆነ የልብ ምት፣ የደረት ህመም፣ ማዞር፣ ወይም ደግሞ ራስን መሳት፣ ቀዝቃዛ እጆችና እግሮች፣ ከፍተኛ ወይም ደግሞ ዝቅተኛ የደም ግፊት፣ የውሃ ወይም ደግሞ የፈሳሽ ማቆየት ወይም መከማቸት፣ ደካማ የሆነ የደም ዝውውር ሳያኖሲስ ወይም ደግሞ ሰማያዊ ቀለም ያለው ቆዳ ወይም ደግሞ ከንፈር፣ የኩላሊት ተግባር መቀነስ፣ የአእምሮ ጭጋግ ወይም ደግሞ ግራ መጋባት፣ የአካል ብቃት እንቅስቃሴን ማድረግ አለመቻል፣ የልብ ድካም፣ ስትሮክ ወይም ደግሞ ድንገተኛ ሞትን ያስከትላል ማለት ነው። የልብ ችግር ቀላል የማይባል እና በፍጥነት ለሞት የሚዳርግ ከባድ የሆነ የጤና እክል ነው ማለት ነው ይህንን መረዳት አለባችሁ። ታዲያ የልባችንን ጤናን የሚጎዱ የምንሰራቸው በእለት ተእለት እንቅስቃሴያችን ውስጥ በርካታ ስህተቶች አሉ ማለት ነው። እነዚህም ስህተቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ እቃዎችን ወይም ደግሞ የሚበሉ ምግቦችን ስትገዙ በምርት ስያሜዎች ላይ የምታነቡትን ሁሉ ማመን ነው። ዘይት ሊሆን ይችላል፣ የተለያዩ የተቀነባበሩ ምግቦች ሊሆኑ ይችላሉ። በአጠቃላይ ወደ አንጀታችን ወይም ደግሞ ወደ ሆዳችን ሊገቡ የሚችሉ ማንኛውም ነገሮችን ስትገዙ በጣም ጥንቃቄ ማድረግ ያስፈልጋል። በጣም ብዙ የተቀነባበሩ ምግቦች ለልብ ጤናማ የሆነ ቅባት ወይም ደግሞ ፋት የሌለው ወይም ሙሉ እህል እንደሆኑ ይናገራሉ፣ በምርቱ ላይ ማለት ነው። ነገር ግን ጎጂ የሆኑ ንጥረ ነገሮችን ሊይዙ ይችላሉ። የተጨመረ ስኳር ኢንፍላሜሽንን የሚያስከትሉ ዘይቶች እንደ ሲድ ኦይል ከመጠን በላይ ሶድየም ወይም ደግሞ የተደበቁ ትራንስፋትን ሊይዙ ይችላሉ ማለት ነው። ስለዚህ የትኛውንም ነገር ገዝታችሁ ስትጠቀሙ ብዙ ጊዜ በምርት ስሙ ላይ ያለውን ነገር 100% ማመን በጣም ከባድ ነው። በተለይ በተለይ ኦርጋኒክ ያልሆነና ፕሮሰስድ የሆነ ወይም ደግሞ የተመረተ የተቀነባበረ ነገር ከሆነ ብዙ ጊዜ ያም ሆነ ይህ ሳይድ ኢፌክት ወይም ደግሞ ጉዳት አለው ማለት ነው። ሁለተኛ ደግሞ ከፀሐይ መራቅ ነው። ፀሐይን ማስወገድ የተፈጥሮ ቫይታሚን ዲ ምርትን ይገድባል። ቫይታሚን ዲ ደግሞ ለበሽታ መከላከል ተግባር ወሳኝ ነው። የካልሲየም ሜታቦሊዝምን ይደግፋል። ከልብናም ከአጥንት ጤና ጋር የተያያዘ ነው። ዝቅተኛ የደም ግፊት ጋም የተያዘ ነው። ስለዚህ በየቀኑ መጠነኛ የፀሐይ ብርሃን አግኙ ወይም ደግሞ አስፈላጊ ከሆነ ተጨማሪ ምግብ ወይም ደግሞ ሰፕሊመንትም መውሰድ ያስፈልጋል ማለት ነው። የቫይታሚን ዲን ሐኪማችሁን አማክራችሁ። ሶስተኛ ደግሞ ከመጠን በላይ መቀመጥ ነው። ዘና ያለ የአኗኗር ዘይቤ ደካማ የደም ዝውውርን ያስከትላል። የደም ግፊት መጨመርን ያስከትላል። የስትሮክናም የልብ በሽታ ከፍተኛ አጋላጭም ነው። ረጅም ጊዜ በምትቀምጡበት ጊዜ በየሰላሳ እና በየስልሳ ደቂቃዎች እንቅስቃሴ ወይም ደግሞ እረፍትን ውሰዱ ወይም ተንቀሳቀሱ ለረጅም ጊዜ በአንዴ ለረጅም ሰዓት መቀመጥ ጥሩ አይደለም። አራተኛ ደግሞ ከመጠን በላይ መድኃኒቶችን መጠቀም ነው፣ ማስታገሻ መድኃኒቶችን ማለት ነው። ለረጅም ጊዜ የተወሰኑ መድኃኒቶችን እንደ ኤንኤስኤአይዲስ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ የምንላቸውን ወይም ደግሞ ስታቲን መድኃኒቶች ላይ ጥገኛ መሆን ጉበታችሁን፣ ኩላሊቶቻችሁንናም የልብና የደም ስር ስርዓታችሁ ላይ ጫናን ሊፈጥር ይችላል ከዶክተራችሁ ጋር በመሆን የተፈጥሮ መድኃኒቶችን ወይም ደግሞ በአኗኗር ዘይቤ ለውጥ ላይ በመመስረት ጤናችሁን መጠበቅ ይመረጣል ማለት ነው። ስለዚህ በአንዴ እንደዚህ በተደጋጋሚ መድኃኒቶችን መውሰድ አግባብ አይደለም። አምስተኛ ደግሞ ከመተኛታችሁ በፊት ምግብን መመገብ ነው። ይህ እንግዲህ የጾም ጊዜያችሁን ያበላሻል፣ የስብ ማቃጠልን ይከላከላል። በሌሊት ከፍተኛ ደረጃ ላይ ይደርሳል የእንቅልፍ ጥራትናም የኢንሱሊን ሴንሲቲቪቲን ሊጎዳ ይችላል። ስለዚህ ከመተኛታችሁ በፊት ከሶስት እስከ አራት ሰዓታት በፊት መመገብ ያስፈልጋል። በእንቅልፍ ሰዓት ምግብን መመገብን አስወግዱ። ስድስተኛ ደግሞ በጣም ብዙ ውሃ መጠጣት ነው። ከሚፈቀደው በላይ በተለይ ዝቅተኛ የጨው አመጋገብ ካላችሁ ጨውን በጣም የማትጠቀሙ ከሆነ በጣም ኦቨር ውሃን መጠጣት የለባችሁ ማለት ነው። በጣም ብዙ ውሃ ሶዲየምን ሊቀንስ ይችላል። ሶዲየም ደግሞ ለንርቭ ተግባር ለፈሳሽ ሚዛንና ለልብ ጡንቻ መኮማተር አስፈላጊ የሆነ ማዕድን ነው። በተለይም አመጋገባችሁ በጨው ወይም ደግሞ በኤሌክትሮላይቶች ዝቅተኛ ከሆነ ከመጠን በላይ ውሃን መጠጣት አስፈላጊ አይደለም ማለት ነው። በቀን እስከ ሁለት ሊትር ውሃ ከጠጣችሁ በቂ ነው። ሰባተኛ የጥርስ እንክብካቤን ችላ ማለት ነው። ደካማ የአፍ ንጽህና ባክቴሪያዎች እንደ ፖርፊሮሞናስ ጂንጂቫሊስ ያሉ ወደ ደም ውስጥ እንዲገቡ እናም የደም ቧንቧ ግድግዳ ላይ ፕላክ እንዲፈጠር አስተዋጽኦ ያደርጋል። የድድ በሽታ እናም የልብና የደም ስር በሽታ ተያያዥነትም አላቸው። ስምንተኛ ደግሞ በአፍ መተንፈስ ነው። ይህም ጉዳት አለው ማለት ነው። በአፍ መተንፈስ ደካማ የእንቅልፍ ጥራት፣ ከፍተኛ የጭንቀት ደረጃ፣ የተረበሸ የኦክስጅን ና የካርቦን ዳይኦክሳይድ ሚዛንን ያስከትላል በተለይም በምትተኙበት ጊዜ በአፍንጫችሁ ለመተንፈስ ራሳችሁን አሰልጥኑ ወይም ደግሞ አለማምዱ። ዘጠነኛ ለማይክሮፕላስቲክስ መጋለጥ ነው። ማይክሮፕላስቲክስ በውሃ በምግብ እናም በአየር ውስጥ እንኳን ይገኛሉ። ከኢንፍላሜሽን እናም ከኢንድሮኒክ መስተጓጎል ጋር የተያያዙ ናቸው። በደም ስሮች ላይ ጉዳትንም ሊያስከትሉ ይችላሉ። የመስታወት ወይም ደግሞ የማይዝግ ብረት እቃዎችን ተጠቀሙ። የመጠጥ ውሃችሁን አጣሩ እናም በከፍተኛ ሁኔታ የታሸጉ ምግቦችንም አስወግዱ። አስረኛ የአካል ብቃት እንቅስቃሴን በምታደርጉበት ጊዜ የትንፋሽ ማጠር ካለ ነው። የትንፋሽ ማጠር እንግዲህ ያልታወቀ የልብ በሽታ፣ ደካማ የልብና የመተንፈሻ አካላት ብቃት መኖር፣ የደም ማነስ ወይም ደግሞ ሌሎች ስር የሰደዱ የጤና ችግሮችን ያመለክታል። የትንፋሽ ማጠርን ችላ አትበሉ። የሚቀጥል ወይም ደግሞ ከባድ ከሆነ ህክምና አድርጉ። አስራ አንደኛ ያለ እረፍት ከመጠን በላይ የካርዲዮ እንቅስቃሴን ማድረግ ነው። በጣም ብዙ የካርዲዮ እንቅስቃሴን ማድረግ ኮርቲሶልን ወይም ደግሞ የጭንቀት ሆርሞንን ይጨምራል። ከጊዜ በኋላ የልብ ቲሹን ሊጎዳ ይችላል፣ ወደ ኦክሲዲቲቭ ጭንቀት ያመራል። የካርዲዮ እንቅስቃሴን ከጥንካሬ ስልጠና ጋር አዋሃዱ እናም እረፍትን ውሰዱ። አስራ ሁለተኛ ለሁለተኛ ወገን ጭስ መጋለጥ ነው። እናንተ ባታጨሱም እንኳን ሌላ ሰው ወይም ደግሞ ሁለተኛ ወገን ሲያጨስ ለጭሱ መጋለጥ ነው። ይህ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይጨምራል፣ የደም ስሮችን ይጎዳል፣ የልብ ድካም አደጋን እስከ 30 ፐርሰንት ይጨምራል ማለት ነው። እራሳችሁን መጠበቅ አለባችሁ። ጭስ ከበዛባቸው አካባቢዎች መራቅ ያስፈልጋል። አስራ ሶስተኛ የተጣሩ ምግቦችን መመገብ ነው። በጣም የተቀነባበሩ ምግቦችን መመገብ ጉዳት አለው። ማግኒዥየምን ያስወግዳሉ። እብጠት ወይም ደግሞ ኢንፍላሜሽንን ይጨምራሉ። ወደ ደካማ ሜታቦሊክ ጤና ያመራሉ። ሙሉ ምግቦችን ተመገቡ። ቅጠላማ አትክልቶችን፣ ለውዝን፣ ዘሮችን እንደ ተልባ፣ ቺያሲድስ፣ ሄምፕ ሲድስ ያሉ ዘሮችን ወይም ደግሞ ሲርሶችን መመገብ እናም አቮካዶን መመገብ። እነዚህ ለልብ ድጋፍ በጣም ጠቃሚ ናቸው። ጤናማ ቅባትንም ይይዛሉ ማለት ነው። ስለዚህ እነዚህን መጥፎ ልማዶችን ማስወገድ ያስፈልጋል ማለት ነው። የልብና የደም ስር ጤናን የሚደግፉ እብጠቱን ወይም ደግሞ ኢንፍላሜሽንን የሚቀንሱ እናም አጠቃላይ ጥንካሬን የሚያሻሽሉ የአኗኗር ዘይቤ ለውጦችን ማድረግ ያስፈልጋል። የፀሐይ ብርሃንን እናም እንቅስቃሴን ማድረግ ያስፈልጋል። ከ15 እስከ 30 ደቂቃዎች ከእንቅልፋችሁ ከተነሳችሁ በሰላሳ ደቂቃዎች ውስጥ የተፈጥሮ የፀሐይ ብርሃን ማግኘት ቫይታሚን ዲን ለመጨመር ደም እንዲዘዋወር እናም ሌሊቱን ሙሉ የቆዩትን እንቅስቃሴ አልባነትን ለማስወገድ ፈጣን የእግር ጉዞ አድርጉ፣ ወይም ደግሞ ቀላል የመለጠጥ እንቅስቃሴዎችን አድርጉ። እርጥበትንም መጠበቅ ያስፈልጋል ግን ከመጠን በላይ አይደለም። የሶዴ ሚዛንን ለመጠበቅ አንድ ብርጭቆ ውሃ በትንሽ የባህር ጨው ወይም ደግሞ በኤሌክትሮላይቶች ጠጡ። በተለይም በዝቅተኛ የጨው አመጋገብ ላይ ከሆናችሁ ከመጠን በላይ ውሃን ከመጠጣት ተቆጠቡ። የተጣሩ ካርቦሃይድሬትሶችን ወይም ደግሞ በስኳር የበለጸጉ እህሎችን አስወግዱ። እንቅስቃሴን አድርጉ። ሳትነሱ ወይም ደግሞ ሳትለጠጡ ከአንድ ሰዓት በላይ ከመቀመጥ ተቆጠቡ። የደም ስኳርን ለማረጋጋት ከምግብ በኋላ አጭር የሆነ የእግር ጉዞን አድርጉ። የጥርሳችሁን ጤና ጠብቁ። ከምግብ በኋላ በተቻለ መጠን ምግብ ከበላችሁ ከሰላሳ ደቂቃ በኋላ ጥርሳችሁን ብትወርሹ መልካም ነው። ከእራት በኋላ ድጋሚ መመገብን አስወግዱ። ይህ የብዙዎች ችግር ነው፣ ማለት ነው። በተለይ በተለይ ራሳችሁን አስቀድማችሁ የምትመገቡ ከሆነ ልክ ልትተኙ ስትሉ የምትመገቡትን ልምድ አስወግዱ። የሌሊት ስም ማቃጠልን ለመደገፍ ከመተኛታችሁ በፊት ቢያንስ ከሶስት እስከ አራት ሰዓታት ባለው ገደማ ውስጥ አስቀድማችሁ መመገብ ያስፈልጋል። የአተነፋፈስ ልምምድ ወይም ደግሞ በአፍንጫ መተንፈስ ያስፈልጋል ማለት ነው። የነርቭ ስርዓትን ለማረጋጋት ከመተኛታችሁ በፊት ከአምስት እስከ አስር ደቂቃዎች በአፍንጫችሁ ለመተንፈስ ሞክሩ። ለቅዝቃዜም መጋለጥ አስፈላጊ ነው። ኢንፍላሜሽን ወይም ደግሞ እብጠትን ለመቀነስ እናም የደም ዝውውርን ለማሻሻል ምሽት ላይ ቀዝቃዛ ሻወርን ውሰዱ፣ ወይም ደግሞ ለአጭር ጊዜ በቀዝቃዛ ውሃ ውስጥ መዘፍዘፍም በጣም ጠቃሚ ነው ማለት ነው። ስለዚህ የልባችሁን ጤንነት ለመደገፍ እነዚህን ጠቃሚ የሆኑ ተግባራትን ማድረግ ያስፈልጋል። ስለዚህ ክቡራትና ክቡራን ተመልካቾቼ ልባችን ማለት የህይወታችን ዋስትና ነች። የልብ ድካም ወይም ደግሞ የልብ ችግር እንደ ቀላል የሚታይ አይደለም። በአጭር ጊዜ ውስጥ ወይም ደግሞ ምናልባትም በደቂቃዎች ውስጥ ሊሆን ይችላል ለሞት የሚዳረግ ስር የሰደደ የጤና እክል ወይም ደግሞ ችግር ነው። ይህንን መረዳት ያስፈልጋል። ስለዚህ ልባችሁን የሚጎዱ በየዕለት ተዕለት የምታደርጓቸውን መጥፎ ልማዶች ወይም ደግሞ ድርጊቶችን ማስወገድ ያስፈልጋል። የልባችሁን ጤና የሚጠብቁ ደግሞ እነዚህን አሁን የነገርኳችሁን በስተመጨረሻ ጤናማ ልምዶችን ከአመጋገብ ጀምሮ እንቅስቃሴ እስከ ማድረግ ድረስ ጤናማ የሆነ የአኗኗር ዘይቤ ወይም ደግሞ ልማዶችን መከተል ይኖርባችኋል ማለት ነው።